የትዳር አጋራቸው ላይ ሲወሰልቱ ወይንም ቺት ሲያደርጉ በቀጥታ በካሜራ የተያዙት ባለትዳሮች አስቂኝና አሳዛኝ መጨረሻ። ትዳር በየትኛውም ሃይማኖት የተከበረና የተወደደ ነው። ታዲያ በትዳር ሕይወት ውስጥ ያለች ሴት ወይንም ወንድ ከተሰጣቸው የትዳር አጋር ውጪ ሌላ ማየትን እየተከለከሉ ቢሆንም አንዳንድ ባለትዳሮች ግን በአንድ መጽናት ከብዷቸው በየቦታው ውሽማዎችን ሲያስቀምጡ ይስተዋላሉ። እኔም በዛሬው ቪዲዮ በትዳራቸው ላይ ውሽማ ደርበው በካሜራ የተያዙትን አሳዛኝና አስ አስቂኝ ባለትዳሮች ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ፖሊስ ላቨር። ይህ ቪዲዮ በአንድ የጋራ መኖሪያ ቤት ውስጥ በሰላም የሚኖሩ የሚመስሉ ባለትዳሮች ሚስት በባሏ ላይ የፖሊስ ውሽማ ማደረባበት እጅ ከፍንጅ ስትያዝ ያሳያል። ይህ ክስተት የተቀዳው በጋራ መኖሪያው አፓርታማ ላይ በተገጠመ የደህንነት ካሜራ ሲሆን በግቢ ውስጥ የሚኖር አንድ ጥበቃ ወደ ቤታቸው በጠዋት መጥቶ በር ያንኳኳል። ባለትዳሮቹም በራቸውን ከከፈቱ በኋላ ጥበቃው ስለ አንድ ጉዳይ ያዋራቸዋል። ባልም ጥበቃውን ካዋራው በኋላ ለጥበቃው የሰራበትን ቲፕ ቢሰጠውም ሚስት ውስጥ ስትከለክለው ያሳያል። በመጨረሻም በባል ግፊት ጥበቃው የተሰጠውን ብር ይዞ ይሄዳል። ከቆይታዎች በኋላም ባል ቦርሳውን ይዞ ወደ ስራ ይወጣል። እዚህ ድረስ ሰላም ቢመስልም፣ ከቆይታ በኋላ አንድ ፖሊስ ወደዚህ ቤት ይመጣል። በካሜራው ላይ እንደሚታየው ፖሊሱ ዙሪያውን በፍርሃት ይቃኝ ነበር። ቀስ ብሎም በሩን ያንኳኳል። ሚስትም በሩን ትከፍትለታለች። እሷም እንዳየችው ደንግጣ አካባቢዋ ላይ ሰው መኖርና ለመኖሩን ትቃኛለች። ወዲያውኑም እጁን ይዛው ወደ ቤት ውስጥ ትገባለች። ታዲያ ልብ ያላሉት አንድ ነገር ነበር። ይኸውም በግቢ ውስጥ የነበረው የጥበቃ ሰራተኛ የሚያደርጉትን ነገር በሙሉ በካሜራ ይከታተላቸው ነበር። የግቢው ጥበቃም ጊዜ ሳያጠፋ በቶሎ ወደ ሕንፃው ላይ በመውጣት በሩን ከውጭ ቆልፈዋል። ላሰሪውም ይደውላል ሚስቱ እየወሰለተች እንደሆነ ነግሮም በቶሎ ወደ ቤት እንዲመለስ ያሳስበዋል። የቤቱ ባለቤትም በፍጥነት ወደ ቤቱ ይመለሳል። በንዴትም በሩን ያንኳኳል። ሚስት ተብየዋም በድንጋጤ በሩን ከፍታ ትወጣለች። ጥበቃውንና ባለቤቷን ውጭ ካየቻቸው በኋላም ምን እንደሆኑ ትጠይቃቸዋለች። በፍጥነትም ወደ ጥበቃው በመዞር መሳደብ ትጀምራለች። ባልየውም ዝም እንድትል ያሳስባታል። ባልም በተሰበረ ልብ ለምን ወንድ እንደደረበችበት እየጠየቃት ሳለ ፖሊሱ ውሽማ ሱሪውን እያደረገ ከቤት ሩጦ ይወጣል። ጥበቃው ተከትሎት ከፎቁ ላይ ይወርዳል። ሚስትም ጥፋቷን ለማስተባበል ትሞክራለች። ባልም ንዴቱን መቆጣጠር ሲያቅተው ቪዲዮ ያሳያል። በመጨረሻም ባል ሚስቱን እየጎተተ ወደ ቤት ውስጥ ሲያስገባት ቪዲዮ ያልቃል። ሁለተኛ፣ ዋይፍ ቺት። ይህ ደግሞ በሀገረ ህንድ የተፈጸመ አሳፋሪ ክስተት ነው። በአንዱ ቀን አንድ ሰው በመንገድ ላይ መኪና በማሽከርከር ላይ ሳለ የጓደኛውን ሚስት ይመለከታታል። ይህች ሴት ራሷን ለመለወጥ ማስክ አድርገ የወጣች ቢሆንም ከባሏ ጓደኛ ራሷን መለወጥ አልቻለችም። የባሏ ጓደኛ ይህች ሴት አብረው በሞተር የምትጓዘውን ወንድ የማያውቀው በመሆኑ በጥርጣሬ ስራውን ትቶ እርሷን መከተል ጀመረ። የጓደኛው ሚስትና ውሽማዋም ከአካባቢው ርቆ ወደሚገኝ ሆቴል ተያይዘው ይገባሉ። ታዲያ የባሏ ጓደኛ ይህንን ካየ በኋላ ለጓደኛው ይደውልለታል። እሱም ሰላምታ ከሰጠው በኋላ ሚስትህ የት ናት ሲል ጥያቄ ጠይቀዋል። ባልም ሚስቴ ቤት ናታ ሲል ይመልሳል። በዚህ ጊዜም ጓደኛው ሚስቱ ከሌላ ወንድ ጋር ተያይዛ ጎልድ ጋላክሲ ወደ ተባለ ሆቴል ስትገባ እንደያዛት ይነግረዋል። ነገር ግን ባል በጭራሽ ማመን አልፈለገም ነበር። እሱም በአይኖቹ አይቶ እንዲያረጋግጥ ወደ ሆቴሉ እንዲመጣ ይነግረዋል። ባልም ስራውን ትቶ ሲከንፍ ወደ ሆቴሉ ይደርሳል። ጓደኛውም ወደ ሆቴሉ ከመግባቱ በፊት ለሚስቱ እንዲደውልላትና በቪዲዮ ኮል አውሪኝ እንዲላት ይነግረዋል። ባልም ለሚስቱ ወዲያውን ይደውላል። ቪዲዮ ኮል እንድታወራው ቢጠይቃትም በጭራሽ ትለዋለች። ባልም በንዴት ያሉበት ሆቴል ውጭ እንደቆመና ከውሽሟ ጋር በፍጥነት እንዲወጡ ያዛታል። እሷም ትንሽ ከአቅማማች በኋላ ከውሽማዋ ጋር ተያይዘው ወደ ውጭ ይወጣሉ። ባልም ንዴቱን ተቆጣጥሮ ያዋራቸዋል። በዚህ ጊዜም ውሽማ የተባለው ሁሉንም ሳይደብቅ ይነግረዋል። ይኸውም ግንኙነታቸው ሶስት ዓመት እንዳለፈው፣ ነገር ግን በእነዚህ ጊዜያት ታላቅ ወንድም እንጂ ባል እንደነበራት እንዳልነገረችው ይነግረዋል። በዚህም ባል በእጅጉ ቢናደድም ውሽማ የተባለው ግለሰብ ምንም የማያውቅ በመሆኑ ወደ ቤቱ እንዲሄድ ይለቀዋል። በዛው ቪዲዮ ላይም ከዚህ ቀን ጀምሮ ሚስቱን እንደፈታት ባል ሲናገር ቪዲዮ ያልቃል። ሶስተኛ ገርል ፍሬንድ ቺት በሀገር አሜሪካ መነጋገሪያ ከነበሩ ቪዲዮዎች መካከል ይህ ዋነኛው ነው። በዚህ ቪዲዮ ላይ አንድ ጥቁር አሜሪካዊ ፍቅረኛው በሱ ላይ ሌላ ወንድ እንደደረበችበት ሰምቶ ተቀምጧል። ወደ ተባሉበት አንድ የባህር ዳርቻ ያመራል። ቦታው ላይ ሲደርስም እንደተነገረው ፍቅረኛው ከአንድ ወንድ ጋር ተቀምጣ ያገኛታል። እርሱም ወደ እነሱ በመሄድ በንዴት ያወራል። በዚህ ጊዜ አብሯት የነበረው ወንድ በእጅጉ ግራ ይጋባል። ምክንያቱም እሱም ፍቅረኛ እንደነበራት የሚያውቀው ነገር አልነበረም። በንዴት ይነሳል። ሁለቱም እሷ ላይ ያፈጣሉ። የቀድሞ ፍቅረኛዋ ምን ያክል ጊዜ አብረው እንደነበሩ ሲጠይቀውም ሶስት ዓመት እንዳለፋል ቸው ይነግረዋል። በዚህ ጊዜም በእጅጉ ይደናገጣሉ። እሷ ግን ተረጋግታና በፈገግታ ነበር የምታያቸው። ሁለቱም ፍቅረኛ የተባሉት ግለሰቦች በእጅጉ ቢናደዱም ሊመቷት ግን እጃቸውን አላነሱም። ከብዙ ክርክር በኋላም መኪናዋን አስነስታ ከቦታው ላይ ትጣፋለች። ሁለቱ ክፉ ነገር የተሰራባቸው ፍቅረኛ የተባሉትም ተሰነባብተው ይለያያሉ። አራተኛ፣ ፖሊስ ኦፊሰር። ይህ ደግሞ አንድ በስራ ላይ የነበረ የፖሊስ አባል ሚስቱ ወንድ ደርባበት ያገኘበት አስገራሚ አጋጣሚ ነው። ይህ ፖሊስ በአንዱ ቀን ከመጠን በላይ የሚፈጥን መኪና አግኝቶ ያስቆመዋል። ከፍጥነት በላይ በማሽከርከሩም መንጃ ፍቃድ ከተቀበለው በኋላ የኋላውን የመኪና መስታወት እንዲያወርድ ይነግረዋል። ታዲያ አሽከርካሪው መስታወቱን ሲያወርድ ፖሊሱ ያየውን ማመን አልቻለም። ይኸውም መኪና ውስጥ ያየው ሚስቱን ነበር። ፖሊሱ በንዴት ሁለቱም ከመኪናቸው እንዲወርዱ ያዛቸዋል። ከወረዱ በኋላም አሽከርካሪውን ምኑ እንደሆነች ይጠይቀዋል። አሽከርካሪውም ፍቅረኛ የነች ሲል ይመልስለታል። ታዲያ ፖሊሱ ባል እንዳላ ታውቃለ ሲል ይጠይቀዋል። አሽከርካሪውም በድንጋጤ ወደ እሷ ዞሮ አለሽ እንዴ ሲል ይጠይቃታል። እሷም አዎ ስትል ትመልሳለች። አሽከርካሪውም በድንጋጤ ታዲያ እስካሁን ለምን አልነገርሽኝም ሲል ይጠይቃታል። እሷም እስከዛሬ ድረስ ባል እንዳለኝ ጠይቀኝ አታውቅም ስትል ትመልስለታለች። ፖሊሱም በወሬያቸው መሃል በመግባት የአስር ዓመት ሚስቱ እንደሆነች ለአሽከርካሪው ይነግረዋል። አሽከርካሪውም በእጅጉ ይደናገጣል። ፖሊሱም አሽከርካሪው ጥፋት እንደሌለበት ካረጋገጠ በኋላ ቀጥ ብሎ እንዲሄድና ከዚህ በኋላ ሊያየው እንደማይፈልግ ይነግረዋል። አሽከርካሪውም ይቅርታ ጠይቆ መኪናውን አስነስቶ በፍጥነት ከቦታው ላይ ይሄዳል። ፖሊሱም ሚስቱ እዛው ሳለች ከቤት ልብሷን ይዛ እንድትወጣ ይነግራታል። ለእናቷ ደውሎም ልጇን እንድትወስድ ይነግራታል። ሚስትም እየለመነችው ቪዲዮ ያልቃል። አምስተኛ ኢንተራፕትድ ዊዲንግ። ይህ ቪዲዮ ዓለምን ያዳረሰና ብዙዎችን ጉድ ያስባለ ነው። ይኸውም ይህ ባል ሊያገባት ትንሽ ጊዜ ሲቀረው ፍቅረኛው በራሱ ቤት ከሌላ ወንድ ጋር ስትወሰልት ቤት ውስጥ በነበረ ካሜራ ይዛታል። ታዲያ ሙሽራው ወዲያውኑ ከፍቅረኛው ጋር መለያየት አልፈለገም። ለበቀል እንዲሆነው ቪዲዮን ይዞ የሰርጉን ቀን ጠበቀ። ታዲያ የሰርጉ ቀን ደርሶ የሁለቱ ቤተሰቦች በተሰበሰቡበት በአዳራሽ ውስጥ በመደረግ ላይ ሳለ በመሃል ሙሽራው ሰርጉን አቋርጦ ንግግር ማድረግ ጀመረ። ሚስቱን እንደሚወዳት ከተናገረ በኋላም ለፍቅሩ መግለጫ ይህንን ቪዲዮ ተመልከቱ ብሎ ሚስቱ ስትወሰልት የሚያሳየውን ቪዲዮ በቤተሰቦቿ ፊት በስክሪን ይለቀዋል። አዳራሹ በእጅጉ ይረበሻል። ቤተሰቦቿም በህዝቡ ፊት አንገታቸውን ይደፋሉ። የሙሽሪትም የማይጠፋ ጠባሳን አሳርፎባት አልፏል። ስድስተኛ ቺቲንግ ዋይፍ። ይህ ደግሞ አንድ ባል ሚስቱ ስትወሰልት በርካታ ሚዲያዎችን በመጥራት ለህዝቡ ይፋ ያደረገበት አስገራሚ መንገድ ነው። ባል ሚስቱ እንደምትወሰልት በማወቁ ከስራ ቀርቶ የሚዲያ ሰዎችን ሰብስቦ ወደ ቤቱ ይገባል። ታዲያ እንዳሰበውም። ሚስቱ ከአንድ ሰው ጋር ቤት ውስጥ ተቃቅፋ ፊልም ሲያዩ ያገኛቸዋል። ሚስት ተብያዋ በእጅጉ ትደነግጣለች። ቢሆንም ባል ተረጋግቶ ነበር የሚያወራው። እሷም እንደሚያየው እንዳልሆነ ምንም እንዳልተፈጠረ ለማስረዳት ትሞክራለች። ቢሆንም ባል በጭራሽ ይላል። እሷም ባሏ እንደማይሰማት ስታውቅ ወደ ስድብና ማስፈራራት ትገባለች። ባል ግን ተረጋግቶ ልብሷን ሰብስቦ ከቤት እንድትወጣ ያዛታል። ሚስት ግን መሄጃ የለኝም ብላ ትለምነዋለች። ባልም እንደማይመለከተውና ቤቱን ለቃ እንድትወጣ በተደጋጋሚ ይነግራታል። ሚስትም ዞራ ውሽማዋን ወደ ቤቱ እንዲወስዳት ብትጠይቀውም ውሽማው በጭራሽ ይላል። ሚስትም ለረጅም ሰዓታት ከባሏ ጋር ከተከራከረች በኋላ እየተሳደበች ከቤት ትወጣለች። ወደ መኪናዋ ገብታ ስትሄድም ቪዲዮ ያልቃል። ታዲያ ይህ ቪዲዮ ለዓለም ደርሶ መሳቂያ የሆነች ሴት ሆናለች። ውዴ፣ ዜና አዲስ ተከታታዮች ለዛሬው የያዝኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ።